መልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ማዳኑ ይወራ ይቀጥላል። እንግዲህ ማዳኑ ይወራ ምክንያቱም የክርስቶስ ማዳን ነው የምናወራው። የፓስተር ስንታየሁ መንግስቴ ህይወት ታሪኳን እየነገረችን ትገኛለች። እንግዲህ ያው ካናዳ ብዙ በአገልግሎትሽ ተግዳሮት እንደገጠመች ነገረችናል። ግን እንደው በህይወት ዘመን ብዙ ነገሮች ከውጭ ብቻ ሳይሆን ከውስጥም፣ ጳውሎስም ይላል እኮ በውስጥም ፍርሃት በውጭም ፍርሃት ይላል እና ወንድሞችም ተግዳሮት እንደገጠመው ትላላቅ ከሚባሉትም ተግዳሮ ይናገራል እና ይህንን እንደ ትልቅ ነገር አትቁጠሩት ነው የሚለው። ነገር ግን ምንድነው ሁል ጊዜ ያው ከኛ አይሆን ስደቱ በኛ ምክንያት አይሆን ነው መጽሐፍ ቅዱስ የሚለው ክፉ አደራጊ የሆናችሁ እንደሷትና ህይወትን እንትን ማለት ያስፈልጋል። ለእነሱ ግን ያው እንደዛ ለሚያደርጉ ሰዎች መቼም የእግዚአብሔር ሀሳብ ያለበትን ሰው ሲዋጉ ሰውየውን አለ የሚዋጉት እግዚአብሔር ጋር ነው ጸባቸው። ይሄ መጽሐፍ ቅዱስ ነው። ስለዚህ ከነሱ ከእግዚአብሔር ጋር ከክርስቶስ ጋር የሚታገሉ ሰዎች ይደቃሉ ነው የሚለው። እንደነሱ ማዘን መጸለይ ያለበት እና በህይወት በአገልግሎት እስቲ ብዙ አሳልፈሻል፣ ካናዳም ላይ ከዛም ኢትዮጵያም ተመላልሰሻልና እንደዚህ በህይወት ውጣ ውረድ ሰዎች መስማት አለባቸው ታሪክ ካለ በቀረን ሰላሳ ደቂቃ ብትነግሪ። እሺ፣ እግዚአብሔርን አመሰግናለሁ። በእርግጥ ማንም ሰው ሲድንም ይሆን ለአገልግሎትም ሲወጣ ማንኛውም ነገሩን የሚያያይዘው ከጌታ ጋር። ምክንያቱም በጌታ ነው ሰዎች የሚያውቁ እና ይሄ ከልጅነት ጀምሮ ያው ስመጣም ወደ ጌታ ያገኘኝ ሰው የለም። ለእኔ አዲስ አይደለም ችግሩ የእግዚአብሔር ፈቃድ ሳይሆን ደግሞ በችግሩ ውስጥ አናልፍም። እግዚአብሔር በተለያዩ ሰዎችን ያስነሳብሃል ያስነሳልሃልም ያስነሳብሃል። ሁሉ ሁሉም ከእግዚአብሔር ነው ብሎ ማመስገን ትልቅ ነገር ነው። እኔ አሁን ለሌላው ትምህርት እንዲሆን ነው እንፈልገው ማለት ምናልባት በዛ አካባቢ አሁን እኔ ምንድነው ለሚድኑት እንኳን መሰናክል ባልሆን ተጠንቅቀን ብንሄድ ችግሮች ካሉ በግል በጋራ መንፈታቸው። ምክንያቱም እዛ አካባቢ አሁን የተለያዩ ሃይማኖት ተከታዮች አሉ። አሁን ኦርቶዶክሶች አሉ፣ በጣም ጨዋ። እኔ እንጃ መቼም እዛ ያሉትን ማመስገን እፈልጋለሁ። ለምን ሲያገኙኝ እንኳን ወገኖቼ ናቸው ከምላቸው ይልቅ ያበረታቱኝ። አንቺ የድሮ ጴንጤነሽ እያሉ ሲያገኙኝ የሚሰጡኝ ሰላምታ ክብሮት ልነግርህ አልችልም። እና በጣም ይገርመኛል። ያውቁናል፣ በጣም ያውቁናል። ይገርማል። የአሁኖቹማ ብለው የሚናገሩት ነገር አለ እና በርቺ ይሉኛል። አንዳንድ የሃይማኖት መሪ ሲያገኝ በርቺ ይሉኛል። ይሰማሏ። ምንም የሚሰወር ነገር የለም። እና ምን ለማለት ነው? ምንም ነገር ከሰው ጋር አናያይዝም። ግን ውጊያችንም ከስጋ እና ደም ጋር አይደለም ደግሞም እውነት እግዚአብሔር የቀባንና እግዚአብሔር የጠራን የጌታን ማዳን ያየን ስራውን ስንሰራ እግዚአብሔር ስራውን ሲሰራብን ያየን ሰዎች በማንም ላይ ቂም አንይዝም፣ በደልም አንቆጥርም። አይታሰብም። እሱ ምን አይነት ወንጌል እየሰበክን ነው? ቂምስ ምን ይዘው፣ ቂሙስ ምን ይጠቅመናል? ለጤናም ራሱ አይጠቅምም እኮ ሐኪሞች ሲነግሩ ነው። ቂም ራሱ ለጤና እንደማይጠቅም ነገር ሆኖ አይደለም። መንፈሳዊ ዓለምስ ዋናው ግን ምንድነው? የምታልፍበትን አሁን ቅድም እንዳልከው ጳውሎስ አሁን መርከቤ እየተሰበረ ይላል። የሁለተኛ ቆሮንቶስ 11 ላይ ቁጥር 27 ጀምሮ ተራብኩ ይላል። በውሸተኞች ወንድሞች ተፈተንኩ ይላል። ይሄ አሁን እኔ የምናገረው አዲስ ነገር አይደለም። መጽሐፍ ቅዱስ ላይ ተቀመጠን። በውሸተኞች ወንድሞች አሁን ጢሞቴዎስ ሲመክረው ራሱ ሁሉ የራሳቸውን ይፈልጋሉ የክርስቶስ ኢየሱስን ግን አይደለም አንድ ግን ስለ ኑሯችሁ የሚጨነቅ አለኝ። አንድ እንግዲህ ከብዙ አንድ አለ፣ ቅሬታዎች አሉ። ሌሎች ግን የራሳቸውን ነው የሚፈልጉት። እና የራሱን የሚፈልግና የጌታ የሚፈልግ ሰው አብሮ ማገልገልም በአንድ ከተማ መኖር ከባድ ነው በራሱ። ስለዚህ ምን ለማለት ነው ትውልድ እንተካለን። ምኖረው ለትውልድ ነው፣ ምኖረው ለሰው ነው እና ብርሃን መሆን አለብን። ሰው እንኳ በድሎን ከሆነ ይቅርታ መጠየቅ አለበት። ትውልዱ ራሱ በባልና በሚስ መካከል አሁን ለምሳሌ ልጆች ካሉ አለመግባባት ከተፈጠረና ልጆች ካዩት ያንን ነገር ቶሎ ብለን ወደ እርቅ ነው እና ህዝብ አለ አሁን እኔ ከነሱ የተነሳ የሚገርም አሁን አሁን ያው ተራርቀናል ከሀበሻው ጋር ምንም ከአቅማችን በላይ ሆነ እና የእግዚአብሔርን ጊዜ እንጠብቅ ብለን ሁሉንም ት የሚሉ እነሱ ናቸው። በእነሱ እጅ ነው ይሄ መንፈሳዊ ነገር ምናምኑ። ስለዚህ ተራርቀናል። በፊት ግን የሚገርም ነው እንደ ኮንፈራንስ እንኳን ሲሆን አይጠሩንም፣ እንደ አገልጋይ አይቆጥሩንም፣ አይታሰብም። እንደ ሰው እንኳ እንደ አዚ ኮሚኒቲ እንኳ አለመታሰብ በጣም እና እግዚአብሔር ግን እንድናል ፈልጎዋል። በዚህ መንገድ በጣም ሰርቶኛል። እውነት ለመናገር በጣም ተጠቅሜበታለሁ። በዚህ ሆናል የማድገው ብዬ መንገዴ በደንብ አጥንቸዋለሁ እና እንደው የአንቺ ምስክርነት ከሰማ በኋላ ፓስተር ሰለሞን ወልድ አምላክ ፓስተር ዶክተር ሰለሞን ወልድ አምላክ በጣም ጥሩ ምስክርነት መስክርነት ስላንቺ እና አሜሪካ ድረስ አሁን ኢትዮጵያ ነው ያለው እና አሜሪካ ድረስ ጠርቼ አገልግለውናል ብዙ ጊዜ እንድታገለግል ማድረግ ያለው እና በጣም ነው የምወዳት ብሎ ነግሮኛል። እና ጥሩ ምስክርነት ማደሽ ለማለት ነው እውነት። አይ ሌሎችም አሉ እኮ አሜሪካ፣ አሁን ለምሳሌ ሶስት ወር አራት ወር እቆያለሁ እኮ። እውነት ነው ቤቴ ነው የሚመስለኝ። እግዚአብሔር ይባርካቸው። የአሜሪካ የስቴት ፓስተሮች አብዛኛዎቹ፣ ያው ኢትዮጵያ አብረን እናገለግል ነበር። አብረን ባናገለግልም ያውቁኛል። ለአገልጋይ ጥሩ በር ቢከፍቷልሙ፣ እኔ ቅናት ምንም አይጠቅምም። ይገርምሀል ምንም ሁን ለምሳሌ አንዳንድ ቦታ ስትሄድ በጣም ተወዳጅነት ካለ እዚህ የሚያውቁኝ ወገኖች እዛ ሲያገኙኝ ናፍቆታቸውንም ለመወጣት እና ያ ምናልባት ብትመጣ እንትን ትለናለች የሚል ሀሳብ የሚያስቡም አሉ። ስጋዊነት ነው። በጣም ጨርሶ ደግሞ የኔን ጸጋ እንዲጠቀሙ ሰዎች ደግሞ የሚያበረታቱ ፓስተሮች አሁን እኔ በህይወቴ ማረሳቸው አሉዛ በእውነት ፓስተር ነው መስፍን አስፋው በህይወት ያረሳውም ሌሎችም አሉ፣ በር የከፈቱልኝ ማለት ነው። ፓስተር አስፋው፣ ፓስተር መስፍን አስፋው፣ ሜሪላንድ ፓስተር ተከስተ። አሁን እነሱ እነሱ በቃ ማለት ይራሩልሃል እንደ እህትም እንደ መንፈሳዊ እናትም እንዲህም አሉ። ደግሞ የሚቃወሙ ደግሞ አሉ። እና ሁለቱም ግን ግድ ነው። ጌታ ኢየሱስ ክርስቶስ ምንድነው? ያለው ሰዎች ስለ እኔ ማን እንደሆንኩ ይላሉ አለ። ግማሹ ኤርምያስ፣ ግማሹ ከነቢያት አንዱ። እሺ እናንተስ? አንተ ክርስቶስ ነህ። ይሄን ደግሞ መንፈስ ቅዱስ ነው የገለጠላችሁ ነው ያለው እንጂ ከናንተ ነው አላለም። እና አሁን እኛ በሁለት አይነት ሰዎች ነው ምን ምን ሄደው አየህ ጌታን። አሁን ወንበዴ ሁለት ወንበዴዎች መስቀል ላይ አንዱ ጌታ ነው አለው። አንዱ ደግሞ ወንበዴ ነህ እንደኛ ወይም አድነን አለው። አሁን ከተጻፈው ውጭ መኖር አንችልም። የሚገርመው እኔ ይህንን ስደትና ችግር ኢትዮጵያም አይቼዋለሁ። አንዳንድ ቦታ እኮ ቤተ ክርስቲያን ከተቀበለችኝ በኋላ እንኳን ከመድረክ ያወረዱኝ አሉ። እና ከምን ልገለግል የሚያውስ ነገር ምንድን ነው? ምንም የለም። ሴት ስለሆንኩ ነው። ሴት ስለሆንኩ ነው። እንግዲህ ጾታ ነው እንግዲህ እንጂ ብዙ ሴት ፓስተሮች አሉ። አሁን ነው ያሉት፣ ያን የለም ነው ያን የለም እና ቤተክርስቲያን ለመጀመሪያ ጊዜ ነው የተቀበለችኝ በቀጠና ሁለት ሙሉ ወንጌል። እንግዲህ አቀጠና ሁለት ነው ፓስተር ይሆንሽ ወንጌላዊ ሁኜ ነው ወንጌላዊነት ለመጀመሪያ ተቀበለችኝ። ከዛ ያው በየጸሎት ቤቱ እንዳገለግል ተፈቀደ። አንዳንድ የጸሎት ቤት መሪዎች ደግሞ አይፈልጉም። ለምሳሌ ሀያ ሁለት ሙሉ ወንጌል አሁን ወደ ጌታ ሄዷል። እዛም ከመመደቡ በፊትም ያው አይቀበልም፣ ግን በጣም ወዳጄ ነው። የሚገርምህ ደግሞ ሴት ማገልገል የለባትም እና ሴት አታገለግልም የሚል ነው። ግን በጣም አከብረዋለሁ እወደዋለሁም። እነሱ እዛ መሪ ስለነበረ እዛ ስመደብ ያን ጊዜ የጸሎት ቤት እንትን ነው የነበረው። አሁን ነው ባጥቢያ ሙሉ ወንጌል መስራት የጀመረችው እና ያን ጊዜ በቀጠና ሁለትም ስር ነው ያው በአዲስ አበባ ሙሉ ወንጌል ስር ነው የነበረ። ስለዚህ ተመድቤ ዛ እንዳገለግል ሆንኩ እንዳገለግል ግን አሰብኩኝ እንደማይጠራኝ እርግጠኛ ነኝ። ስለዚህ አሁን ደግሞ ሌላ ጠብ ከመፈጥር ብቀር ምን አለበት፣ ተመድቤ ነበር ማገልገል አለብኝ ብዬ ግብ ግብ ከመፈጥር ለምን ይቅርብ፣ በቃ ባላገለግልስ እዛ ጸጋዬ እንደሆነ አካኔ ጋራ ነው ብዬ ተውኩ ማለት ነው። ፈረንሳይ ሙሉ ወንጌል ተመድቤ እዛ ነው የተመደብኩት። እዛ ሳገለግል ደግሞ የራሴ የተሰጠኝን ፕሮግራም ይዤ ነው እንግዲህ ራሴ ነው ያው የዛው ቸርች ጸሎት ቤት ነኝ። ከዛ ወደ መድረክ ወጣው ማለት ነው። አሁን ፕሮግራም መሪው እየመራ ነው። ከዛ ሽማግሌውና አሁን እሳቸው ወደ ጌታ ሄደዋል ሌሎችም ሄደዋል መሰለኝ። እና ተስማምተው ማለት ነው ተባብረው ሌላ የጋበዙት አገልጋ ያለ ወንድ እሱ መጣ ተባለ እና ወረጃ አንቺ ተባልኩ። በቃ ለማልኩ። ምክንያቱም ለቸርቿ ሰላም እንትን በቃ የቤተክርስቲያን መሪዎች ደግሞ በጣም ጠንካራ ናቸው። እግዚአብሔር ይባርካቸው። ጋሽ መርድ ነው፣ ጋሽ ፈቃዱ ነው። አሁን ወደ ጌታ ሄዷል። ሽማግሌዎችም፣ ሴትም ወንድም የሚል የለም በመንፈስ ቅዱስ አሰራር ውስጥ የሚል ነው። ቤተክርስቲያኗ ታምናለች። አሁን ደግሞ ሞር ታምናለች። በጣም እግዚአብሔር ይባርካቸው። እኔ በጣም ነው ማደንቃቸው። ደግሞም አንድም ዋጋ የከፈልኩበት በዚህ ጌታ ምስክሬ ነው። ከዚህ በኋላ ሴቶች እግዚአብሔር መቼም መንፈስ ቅዱስ የመንፈስ ቅዱስ ልጆች ናቸውና ነገ ደግሞ ጌታ ቢጠራቸውና ቢነሱ ለነሱ አይ ያሷም ብላ ብላ ትታለች። ደግሞ እንደገና ሌላ ዋጋ የሚከፍል እህቶችን እንዳይነሱ ብዬ አንድም እውነቴን ነው የምልትቼም ቸርቹን ለመሄድ ሁሉ ያሰብኩበት ጊዜ አለ ግን እስከ መጨረሻው ጌታ ተናገረኝ፣ አስጠነቀቀኝ። ብዙ መጽናት እንዳለብኝና ይሄ ቦታዬ እንደሆነ ተናግሮኝ ነው እስከ መጨረሻው ጸንቼ ያው አሁን ላሉት እህቶች ደስ ይለኛል፣ ህሊናዬም አይፈርድብኝም። እና በዛን ጊዜ ያ ሁሉ ችግር እዚህም ገጥሞኛል ለማለት ነው። አሁን ስትሾሚ ወንጌላዊ ነበርሽ? አዎ። እና አገልግሎት ሲም ወንጌላዊ ወንጌል እየርሽ ሰብቀለሽ ቤተክርስቲያን ትተካያለሽ። እዚህ ሳሉ እዚህ ሳለሽ ማለት ነው። እዚህ ሳሉ ለምሳሌ አሁን ወደ ፓስተርነት ምን ትይት ተቀበልሽ ማለት ሁለት ወር ሲቀረኝ ነው። ቀጠና ሁለት ሙሉ ወንጌል ያው ህጻውም ተመለሰ፣ ነጻነቱም መጣ ጥሩ አጋጣሚ ሆነ፣ እግዚአብሔር አደረገው። በዛ ተቀበሉ ማለት ነው እንጂ ደብረ ማርቆስ ነው እንግዲህ መጀመሪያ የተቀበሉ። ግን ወንጌላዊነት የለም፣ ፓስተርነት የለም። ዝም ብሎ ሙሉ ጊዜ አገልጋይ ነው። እኔ ደግሞ መፈልገው ማገልገል የን እንጂ ስሙን አልፈልግም። አሁንም ቢሆን ስሙ ጋር አይደለሁም። ምክንያቱም በጣም ነው የሚገርመው። ይሄ ጸጋ ስጦታ ማለት ጸጋ አገልግሎት ማለት በጣም ጥናት ካደረግ ነው። ለምሳሌ አሁን በየበረሃው ሄዶ ቸርች ፕላንት ማድረግ ወንጌል ባልተሰበከበት ቦታ መስበክ የሐዋርያት ስራ ነው። ወንጌላዊ አትለው ፓስተር አትለው፣ ይሄ ሁለገብ ነው። አሁን የፓስተር የወንጌላዊ የነቢይ የሐዋርያት እንትኑ ስሩን ስታየው አንድ ነው። ወንጌል መስበክ ነው እና ቤተክርስቲያንን ፕላንት ማድረግ እንዲሁም ማደራጀት ነው። ስለዚህ እነዚህ በደንብ ትምህርቱም ስላልተሰጠ ነው እንጂ ጸጋው ከበፊቱም አለ። ለምሳሌ ሙሉ ወንጌል ቤተክርስቲያን አብዛኛውም በተወሰኑ ዓመታት ውስጥ በአንደርግራውንዱም፣ ከዛም በኋላ ለተወሰነ ዓመታት ወንጌላዊ ተብሎ ነው ሰው። ግን ወንጌላዊ ብቻ አይደለም ፓስተሮችም አሉ። በኋላ ጸጋው እየተለየ ፓስተር የሆነው ወደ ፓስተር በኋላ ነው የከፋፈሉት። ማለት ኋላ ለመጡት ነው እንጂ የተቀበሏቸውን አልፈተሿቸውም። መፈተሽ ያስፈልጋል። ይሄ ሰውዬ እኮ ወንጌላዊ ነው፣ ይሄ ሰውዬ እኮ ፓስተር ነው፣ እሷ እኮ ብሎ ወደ ኋላ ሄዶ እንትን ሪቫይዝ ማድረግ ያስፈልግ ነበር። ግን ወንጌላዊ ተብሎ ስለተሾመ ፓስተሩም ወንጌላዊ ተብሏል። እኔ ማየው ቤተክርስቲያን ውስጥ ያሉት ችግሮች ነው። ከዛ በኋላ ላሉት ግን ምናልባት አልባት ወንጌላዊውንም ወንጌላዊ ብለው ይሆናል፣ ነብዩንም ነቢይ ብለው ይሆናል፣ ሐዋርያም ሐዋርያ ብለው ይሆናል። ግን አምስቱ ኦፊሶች ግን በደንብ መታወቅ አለባቸው ብዬ አምናለሁ። የዛ ያለማወቅና ያለማስተማራት ችግር ይመስለኛል። ፓስተሩ እንደ ወንጌላዊ ነው አክትም የሚያደርገው ሐዋርያውም እንደ ወንጌላዊ ነው፣ እንደ ፓስተር ነው። እንትን ያለ ይሄ የእብድ ቤት ነው የሚመስለው። ማለት ሳሎን የሚቀመጠው ዕቃ ምኝታ ቤት ከተቀመጠ ምኝታ ቤት የሚቀመጠው ዕቃ ሳሎን፣ ጥያቄ ይፈጥራል። እውነት የእግዚአብሔርን ቃል የሚያውቁ ሰዎች ቴዎሎጂያንስም ቢሆን ጥያቄ የሚፈጥር ነገር ነው። ቤተክርስቲያን ውስጥ አሁንም ስቲል አለ። አሁን ለምሳሌ ነቢያት፣ ነቢያት የእግዚአብሔርም ቃል ነው እንጂ ትንቢት ብቻ ትንቢት የሚናገር ብቻ እኮ አይደለም። ግን አሁን የምናየው መገለጥ፣ አሁን ለምሳሌ በዘመናችን ያለ ነገር ትንቢት ነው የሚናገሩት፣ የፈውስ ስጦታ ነው። አሁን የፈውስ ስጦታ እውነት ነው፣ ለየት ያለ የፈውስ ስጦታ ሊኖር ይችላል። ግን ማርቆስ አስራ ስድስትን ስታይ የሚያምን ሁሉ እነዚህ ምልክቶች ይከተሏቸዋል። እሱም ቤተክርስቲያን ማስተማር አለበት፣ እያንዳንዱ ክርስቲያን። አሁን እኛ አገልጋይ ሳልሆን ነበር የፈውስ ስጦታ እግዚአብሔር በእኛ ይሰራ የነበር አገልጋይ ተብዬ ጥሪውንም ሰምቼ ሳልወጣ ዝም ብሎ በቃ በየጫካው ዝም ብሎ መንፈስ ቅዱስ የሚሞሉ ሰዎች አሉ። አንዱ በአንዱ ላይ ዝም ብሎ እጅ ሲችል ዝም ብሎ በቃ የመንፈስ ቅዱስ ስራ ነው የምታየው፣ ያ አለ። ግን እነዚህ አምስቱ ኦፊሶች ግን እስካሁን ድረስ በኢትዮጵያ አብያተ ክርስቲያናት አላቅም፣ በውጩ ገና በደንብ ያልተፈተሸ ይመስለኛል። በደንብ ያልታየ ይመስለኛል። ሁሉ ሰው በጸጋው የተሰማራ ይመስለኛል። አንዳንዱ በዘመድ ነው፣ እውነት ለመናገር እና ቤተ ክርስቲያን ሜስ ሆናለች፣ የእብድ ቤት ነው የምትመስለው። እና የመንፈስ አይን ያይለው ሰው እና የእግዚአብሔር ቃል እውቀት ያለው ሰው በእያንዳንዱ አብያተ ክርስቲያናት ያስፈልጋል ብዬ አምናለሁ። በተለይ በአሁን ጊዜ ብዙ የሚታዩ ችግሮች አሉ። ይነዛን ሁሉ ሌላው ደግሞ መናፍስትን መለየት፣ መናፍስትን የመለየት ስጦታ በጣም ያስፈልጋል። ለምንድን ነው በጣም ብዙ ሌስ ሲገባኝ ከመንፈስ ቅዱስ የሆነ አይደለም፣ አገልግሎቱ በሙሉ ምክንያቱም ከመንፈስ ቅዱስ የሆነ ስጦታ ቅድስና አለው፣ በጽድቅ መኖር አለው፣ እውነት አለው፣ እግዚአብሔርን መስማት አለው። ከእርሱ ጋር የሚሄዱ ሰዎች ናቸው፣ በመንፈስ ቅዱስ የሚያገለግሉ ጌታ ኢየሱስ ክርስቶስ አሁን ማቴዎስ አምስት ሰባት ላይ ሲናገር በስምህ አጋንንትን አወጣን ትንቢትን ተናገርን ታምራትን አደረግን ትሉኛላችሁ። በስም ነው፣ በስሙ ማንም ይሰራል። በአንዳንድ እኮ የንግድ ስም አጭበርባሪዎች እኮ ይሰራሉ፣ ፎርጅድ ይሰራሉ። አሁን የመንግስት ህግ ገንዘብ አለ፣ ደግሞ ፎርጅድ የሆነ ገንዘብ አለ። የሚሰራው ግን በዛ በጤነኛው ስም ስም ነው። አሁን ቤተክርስቲያን አብዛኛውን የሚሰራው በእውነት በመንፈስ የሚያይሰው መናፍስትን መለየት ስጦታ ያለው ሰው ቢኖር በጣም ብዙ ሰዎች ከእውነት ውጭ ናቸው። ጳውሎስ የተፈተነው ለዛ ነው። ለዛ እኮ ነው ሰማዩ ተዘግቷል። ሰው ማግኘት የሚገባውን እውነት አላገኘም እና አገልግሎት መነገጃ ሆኗል። አሁነ ዲማስ የአሁኑን አለም ትተው ሄዱ። ይህ ቀላል ነው። ለነሱ ጥሪ ለሌላቸው ቀላል ነው ቀላል ነው፣ ትቶ መሄድ ቀላል ነው፣ በንግድ በአገልግሎት ስመነገድ ቀላል ነው። በጣም እውነተኛ ሰው ግን ዝር አይልም፣ ከእግዚአብሔር ሀሳብ ጨርሶ አይወጣም። ይሞታል እንጂ ይርበዋል እንጂ ይጠማል እንጂ እውነት ለመናገር ያለ እግዚአብሔር ፈቃድ ወደ ህይወቱ ምንም ነገር እንዲመጣ አይፈልግም። እና አሁን ያለው የቤተ ክርስቲያን አሰራር በጣም ምጥ ነው። ትልልቅ በሰዎች ዘንድ ትልልቅ የሚባሉ ሰዎች በጣም ትልልቅ ውሸት አላቸው። በጣም ትልልቅ ውሸት፣ በጣም ትልልቅ ማጭበርበር፣ በጣም ትልልቅ ማስመሰል። ግን ያንን የሚያይ መንፈስ ያለው ሰው የለም። አንዳንድ ሰዎች በዩቲውብ ልቤን ያረኩኛል፣ ልክ እንደ ዳዊት ጠጠር ይናገራሉ። እውነት እነሱ ጋር አላቸው። በጣም ልቤን ነካኛል። እኔ እውነት ነው የምልህ መንግስትንና ህዝብን የሚያጣላ መልእክት ከእግዚአብሔር ነው አልልም። ነቢያት፣ እውነተኛ ነቢያት፣ እውነተኛ መልእክት ያለው ሰው አሁን በኢትዮጵያ ባለው ሁኔታ ውስጥ እኔ አንድ ጊዜ ጋሽ ዳንኤል ጋሽ ዳንኤል ልጅ ሆኜ ከሱ ብዙ ነገር ወስጃለሁ፣ ረድቶኛል። ጎጃም አገልግሎት ሲጀምር በጣም ከጠቀመኝ ሰው አንዱ ነው። ከዛ ደግሞ በስደት ከባድ ስደት ውስጥ ሆኜ ማረሳው ጋሽ ሰለሞን፣ ዶክተር ሰለሞን ወልደ አምላክ በጣም ድሬዳዋ ነው የተገናኘ ነው። አረሳውም እንደ ልጁ ነው፣ እንደ አባትነት ነው የተሰማኝ። ከዛ ደግሞ አሜሪካ ማለት ካናዳ ሁኜ ለመጀመሪያ ጊዜ የጋበዘኝ እሱ ነው እና ትክክለኛ አባት ልብ። አሁን ጋሽ መርድ ትክክለኛ አባቴ ነው። ለእኔ ከልጅነት የጀምረው ህይወቱን የምከተለው ሰው ነው እና እንዲህ እንዲህ አይነት ሰዎች አሁን አትረሳም በህይወትህ አይረሱም። ደግሞም እውነት ነው። እግዚአብሔር ሰዎች ጥቂት ናቸው፣ ብዙ ሊሆኑ አይችሉም። ነገር ግን በዛ በከባዱ ጊዜ ሁሉ ብቻዬን ነው ያገለገልኩት እኔ። ስለዚህ ለምን አልተቀበሉኝም ለምን እንዲህ አሉኝ ምለው ነገር የለም። ግን ቢሆን ቢሆን ጥሩ ነበር። በዚህ ባለቀ ሰዓት አብረን ብንሰራ፣ እግዚአብሔር ባስቀመጠን ቦታ ሁሉ ጤናማ ብንሆን ይሄ አሁን ያለው ሁሉ ይሄ ሽኩቻው ለራስ ለመኖር ነው። ታዋቂ ለመሆን ነው። እኔ ማየው ሚዲያውን በሙሉ ሰው ታዋቂ ለመሆን ነው እየጣረ ያለው። ይሄ አንዱ ሌላውን ማስቀደም የለም እና ከሁሉ ግን በዚህ ሰዓት በጣም የሚሰማኝ የሚያጣላ መልእክት፣ እግዚአብሔር የለውም ወደ ንስሐ የሚያመጣ እንደገና ደግሞ በቃ ቆይ እስቲ ቁጭ ብለን እንነጋገር፣ አጀንዳ እንያዝ። አሁን ለምሳሌ ሐዋርያት ስራ ላይ ስታይ ሐዋርያት ያልተግባቡበት ነገር ነበር። ለምሳሌ በአሕዛብ ዓለም መዳን በአሕዛብ አይድኑም፣ ይድናሉ የሚል ክርክር ሆነ። የመጀመሪያዎቹ ናቸው እነሱ። ስለዚህ ተከራከሩ ለብዙ ጊዜ። ግን መልሳቸው ሁለት ነበር። አንደኛ ከመጽሐፍ ቅዱስ ሆሴዕ ውስጥ ያለውን ያዕቆብ አመጣ ህዝብ ያልሆነውን ህዝብ ይሆናል ያለውን የእግዚአብሔር ቃል አለ ካ ህዝቡ ያልሆነውን ነው ህዝቡ ያደረገው። ሌላው ዋናው ደግሞ ህያው ምስክር ጴጥሮስ በቆርኔሌዎስ ቤት ሄዶ ሰበከ፣ ከዛ መንፈስ ቅዱስ ወረደ። እና መንፈስ ቅዱስ በእኛና በእነሱ መካከል ልዩነት ካላደረገ ለምን አለ ጴጥሮስ። እንደዚህ ነው አጀንዳችን። ይሄ ነው መሆን ያለበት። የተቋጠረ ነገር ካለ መፍታት ያላግባባ ነገር መግባባት እንጂ ለየብቻ ብቻ ሆኖ መንግስትንና ህዝብን ማጣላት እርስ በርስን ማጣላት፣ ይሄ በጣም መጽሐፍ ቅዱስ አይመስለኝ። ጤና ሚነሳ ነው አካሉን ሲገባኝ። ስለዚህ ወደ አንድ ልባት አብያተ ክርስቲያናት ቢመጡ፣ በተለይ በመሪነት ያሉ ሰዎች በአመራር ላይ ያሉ ሰዎች ምንድነው እያደረግን ያለ ነው? ምን እናድርግ? መጽሐፍ ቅዱስ ምን ይለናል? ለዚህ ትውልድ ምን እያካፈልን ነው? ለመንግስት ደግሞ መጸለይ ነው ያለብን እንጂ እንደገና ራስ ምታት የሚሆን እንደገና በጣም ነው እኔ አላቅም ከባድ እየሆን ችግርም እየሆን ያለ ነው በእግዚአብሔር ቤት አለን የምንባል ሰዎች ነን ከሌሎች ይልቅ እኔ ሳይ ምክንያቱም የአዋቂ አጥፊ ሆነናል ስለዚህ ችግሩ እኛ ስጋ ስለሆነ ምን እናድርግ ወደማለት ወደ ማለት ቢመጣ ጥሩ ነው ለየብቻ ከመሮጥ ይሄንን እንደ መጨረሻ የመደምደም የሐሳቤ ነው። አዎ ምናልባት ይቀረ የምትይው ካለ ትንሽ ደቂቃ አንድ ሁለት ሶስት ደቂቃ ስላለ እንደው ይህንን ታሪክ በህይወት የገጠመኝ ብለሽ ከተናገርሽ ውስጥ ይህንን ያለ የዘለልኩት ብለሽ ነው ወደኋላ የምሄደሽ የምታስታውሽ ካለ ማለት የምፈልገው ግን በፍቅር ወንጌል እንስበክ፣ ለራሳችን ብለን አንስበክ ለራሳችን ጥቅም ይህ በጣም ይነካኛል፣ ምክንያቱም የተፈጠርንበት ዓላማ አይደለም። የተቀባንበት ዓላማ አይደለም። ን በላም አጭበርብረን ትንቢት ተናግረን ገንዘብ ከምናመጣ እግዚአብሔር የሌለበት ከሚሆን እውነት ነው። ራብን አይቻለሁ። ጥማትን አይቻለሁ። ብቸኝነትን አይቻለሁ። በደህንን በክርስትናዬም፣ በአገልግሎትም ለዚህም ምስክሮች አሉ። አሁን አንድ ኮሜንት አይቻለሁና አንቺ ከማን በልጠሽ ነው መከራ ምታወሪ? ያለ ኮሜንት አለ። በልጠን አይደለም። ጳውሎስም እኮ የተፈጠረበትን ችግር ስለ ወንጌል ተናግሯል፣ እና ያ ደግሞ ለሌሎች መጽናናት ይሆናል። ለካ እንዲ እየታለፈ ነው ጌታ የምናገለግለው፣ ለካ ጌታ ያስችላል ለማለት ለሌላው ትውልድ ይጠቅማል እንጂ አሁን እኔ አንደኛ በራሴ አይደለም። ያኔ ይቻል በጸጋ ነው። በእውነት እኔማ እንደኔ አይነቱማ እውነት ያለ ጸጋ አያገለግልም፣ አይታሰብምም። እና በፍቅር እንስበክ። ለጥቅም ግን ወንጌልን አናድርገው። መዳናችን ይበቃል። አዎ፣ ይሄ እንግዲህ ይሄ እውነት ሲነገር የሚበሳጭ የሚበሳጭው ደግሞ ክፉ ነው እንጂ። ምክንያቱም ሚኒስትሩ ሲወጣበት የእግዚአብሔር ታላቅ ነገር ሲነገር ሰው ደስ ሊለው ይገባል። እና ይህንን የአንዳንድ ሰዎች እነዚህ ላደረግ ይችላሉ ግን ጠላት መጠቀሚያ ያው ምንም ማድረግ አይቻልም። ግን ብዙዎቹ በጣም ብዙ ሰው እኔ ጋር እየደወሉ ነው፣ አንቺ ጋርም እየደወሉ ነው፣ ኮሜንትም እያደረጉ ነው። የብዙ ሰዎች መጽናናት ሆኗል የአንቺ ታሪክ። የአሁኑ ደግሞ የአራተኛው ክፍል በተለይ ቤተክርስቲያኑ ስላለው ነገር አገልጋዮች ተጠንቀቁ ማለት ከማንም ጋር ነው። ጳውሎስ ድሮ ሳውል እያለ ክርስቶስ ሲያገኘው እኮ ለምን ታሳድደኛል ያለኝ። ለምን ታሳድዳቸዋል አላለም። እነሱን አይደለም የጠረህ ለምን ታሳድደኛል። የእግዚአብሔርን ሰዎች የምታሳድዱ አገልጋዮች፣ እግዚአብሔር የመጨረሻ ማስጠንቀቂያ ነው የሚሰጣችሁ። በህይወታችሁ፣ በልጆቻችሁ፣ በዘራችሁ ላይ ነው የምትዘሩትና የተሰው ደግሞ የዘራው ነው የሚያጭ። ስለዚህ መጠንቀቅ ያስፈልጋል። ጌታችን ፓስተር ስንታየሁ መንግስቴ፣ እንግዲህ ሶስት ሳምንት ሙሉ ተመላልሰሽ በዩቲዩብ ለምትከታተሉ ስድስት ክፍል አይታችኋል። በቴሌቪዥን በኢቫንጀሊካል ቴሌቪዥን ለምትከታተሉ ሶስተኛ ሳምንት ይህን ፕሮግራም አይታችኋል። እንግዲህ ይህንን ስለሰጠሽን ምስክርነት እግዚአብሔር ባርክሽ፣ አመሰግናለሁ። እግዚአብሔር ባርክተት። በጣም ለብዙዎች እንደዚህ ወንጌል እንዲወጣ እውነት እንዲወጣ በሰዎች ህይወት ውስጥ እግዚአብሔር የሰራው ስራ በእውነት እንዲወጣና ለብዙዎች መጽናናት ለብዙዎች መጠገን እንዲሆን አድርጋልና እኔ እግዚአብሔር ባርክህ ቤተሰብህን ይባርክ፣ አብረው የሚያገለግሉህንም ይባርክ። አሜን። ራህ የተባረከ ይሁን። ጌታ በረዳ መጠን እንጸልይልሃለሁ። አሜን፣ ተባረክ። ቲንክ ዩ እግዚአብሔር ይባርካችሁ። እንግዲህ ይህን ምስክርነት የሰማችሁ ሰዎች ለራሳችሁ ብቻ አታስቀርቡት። ልጆች ደግሞ እንዲያዳምጡት እንዲሰሙት አድርጉ። ብዙዎችን ይጠቅማል። የእግዚአብሔር ስራ ደግሞ በዛ ውስጥ ያልፋል። ስለዚህ የሚቀጥሉ ሳምንት ደግሞ በአዲስ እንግዳ ወደ እናንተ መጣ ይሆናል። እስከዛው ድረስ መሰናበታችሁ ተስፋ ካሳሁን እስከ ሳምንት ደስ